አንድ ሰው ሕይወት ውስጥ አለ። ሁሉም በረሳይ ሰዓት ያስታወሰኝ ሰዎች ላፍታ ይተው ከራቁት ትግመቴ ጋር ለመኖር የሚታገል በውድቀት የማይመዘነኝ ሁሉም አለመቻለኝ ሲመሰክር እጆችን ይዞ በራስ መቆምን ያስተማረኝ ከቃል የላቀ ፍቅርን ያሸከመኝ መወደድ ከሚገባኝ በላይ የወደደኝ ሰው አመኜ በማላቅበት ልክ ያመንኩት ከሀዘኔ ጋር ጦር የገጠመ እምባዬን ጨርሶ ማየት የማይሻ የመሳቂሜ ምክንያት የጀርባ አጥንቴ ከሁሉም አቅጣጫ ኃይል ይሆነልኝ፣ ስሙን አንስቼ የማነባ ምን ያህል እንደምወደው እንኳን ለመንገር የምሳሳለት አንተ ሰው አመስኪኝ ዋጋን አላሳነሰም። ብቻ ግን ሁሉም ቢሆን አይኖችን በገለጥኩኝ ቅጽበት መቼም ቢሆን አጠገብ እንዳላጣ ሆነችን ሴት ካያስክ በደንብ ያዛት። የማትይዛት ከሆነ ፈተልቀቃት። በቃ በደንብ የሚይዛት ጋር ትሄድ። ምን ይሆናል መሰለ፣ በቃ ሳትወድ በግዷ ያለመወደድ ስሜት ይሰማታል።